ወይ፣ ሰላም ነው? ደህና ነው ወይ? አለሁ ይመስገን። እንዴት ናችሁ? ምን ዛሬ የላችሁም ስራ? ማላ አልቆምም አለኛው ጠይቄው፣ አይ ጥሩ እስኪ ዝሮ በሰፊ ለማውራት እናመቻቻለን። ስንት አድርጉ የሆነ ያሉ ነገሮችን ያሉ እስካሁን ድረስ የተነሱ ነገሮችን ውልድ ነገር እንዲፈጠር ማድረግ ነው ማጠናከር ነው የሚጠበቅ ሌላ አማራጭ የለንም። ልክ በዛ ልክ ነው። በነገራችን ላይ ኖርማል አትሊስት እኛ የመጨረሻ አንድነት እንፈልገዋለን። ክፍለ ጦር ድረስ ግን ማወያየት አለብን። ዝም ብሎ እንትን የሚል አይደለም። ምናምን ብለን ሆን እንትኖችንም ለማለት ነው። መጨረሻ እንትን አድርጎ አንደኛ ይሄ ድርሻ የሚባለው ቋንቋ ታሳቢ አድርግ የሚል እንትን አንሱ። ያን እኮ አነሳነ በቃ እኩል ነን አለ ሁሉ እ ሁላ ያን እንደዛ ስትለው ሁሉ ነው የሚረባረበው። ሁላችንም እኩል ድርጅቶች ነን፣ እኩል ነው ኃላፊነት የተጣለት አይ ኩላ ተኩል ማለት እኩል እኩል ነው። እኩልማ አይደለንም። እኩል ነንማ ብላችሁ እንትን አትበሉ እናንተም እነሱ በቃ ማለት ነገሮች። አሁን ምን መሰለህ፣ ኦልሬዲ ራሳቸው ሲወጣ ስለሆነ በዚህ ጊዜ ምን ማድረግ ነው የሚሻል? አዎ ግን ኦልሞስት እዛው እርስ በእርስ እዛው የመሸነጋገል ዓይነት ነገር ነው ያለው አሁን ወደኛ አይደለም ብዙ ነገር እየመጣ ያለው እዛው ዝም ብሎ ይሄ ሰብሳቢዎች እዛው ያሉት ዋናዎቹ እ የሆነ ማለት መነጋገር የሚመስል ነገር አለ መሰለኝ። እስኪ የሚያቸው እንት ነው ዞሮ ዞሮ ያነሳውልህ። አሁን ያነሳውልህ ምን መሰለህ ይሄ ድርሻ የመከፋፈል የሚባለው ነገር ዞሮ ዞሮ እንደዛ ከሆነ አትሊስት፣ ትናንት እስከ ትናንት ድረስ ያለው እስከ ማሳደስ የሚያሰረው ነገር የማይቀየር ከሆነ ይሄ የጦር ምናም የሚባለውን ጨምሮ ዋናውን ጨምሮ ዋና ዋና የሚባሉት ላይ የግድ ጠበቂ አላቋም መያዝ ነው ያለብን። እና በነገራችን ላይ እንደዛ ከሆነ አደጋ አይኖሩም ምልህ ወይም ይሆን እንደዛ ካልተገለበጠ የሚገለበጥ ከሆነ ይገለበጥ፣ ማይገለበጥ ከሆነ ግን ወይ ደግሞ እንደዛ አማራጭ ስራ ከተባለም በሀይልና በመሳሪያ ምናም ትሄዳለህ። ከዛ ዋና ዋና የሚባሉ ቦታዎችን ትጠይቃለህ ማለት ነው። አየህ ወደዛ አስተወስዶ እንግዲህ ምን ታምን አማራጭ አለው ወደዛ አስተወስዶ ከተሳካ ሰየው ደግሞ አይሆንም የሚሉ እናንተ ቢሉ ከሆነ ደግሞ እና ታዲያ ግድኛ ላይ መደፍደፍኛ አንተ ቀበሉ ብቻ አይሆንም ሆነ የሚል ማለት መልካማ ዞሮ ዞሮ አንቀበለውም ብለን ነው እንጂ ኛውን ይሄኛውን ከተቀበልነው በነገራችን ላይ ኦልሞስት ኮር የሚባሉ አራት ቦታዎችን በታምራና እንትና አንልም ነው እኮ ምንም ጥያቄ የለውም። ግን ይህንን ራሱ ለመቀበል ከባድ ነው አደገኛ ነው የሚል እንትን ስላለን ነው። ታይዘው በትውልዳችን ላይ ነው እንትን የሚያስቀምጠው ጥላፍት የሚያስቀምጠው ለማፋ እንዳን ያው ይሄንን ዋናውን ዝም ብለን እንቀበለው አይሆንም። በቃ ማለት አይ ለካ አይቻልም የሚል ነገር እንዲያስብ ነው። እና ይሄንን ዝም ብለን መቀበል አንቀበለው በፍጹም አይሆንም። አሁን የእኔ አንተ ምናምን ጉዳይ አይደለም። የዛሬን የዛሬ ብቻ ሳይሆን በተለይ በተለይ የነገ ጉዳይ ነው። እና ይሄንን በትውልዳችን ላይ አንቀልድምና አንቀበለው ድንገት ይሄ ስድስት ወር ነው ምናምን ነው ምናምን ነው የሚለው እዛ አሮ እኛ ለራሳችንን እንትን የምናደርግ ከሆነ ግን ያንን ስድስት ወርም ሆነ ለማሳካት ከዛም በኋላ ያለውን ውጤታማ ለማድረግ አሁን እንዳልኩ ነገሮች ያስፈልጉናል ማለት ነው። ይችን አውራቸው ቀድመህ ለሁለቱን የምታገኛቸው ከሆነ አሁን እኔ ስለሌለኝ ነው። እንትን እችን አንሳ፣ በደንብ ንገራቸው።